ነገር ይሆናል። ሊዘገይ ይችላል። እንደዚህ በየጊዜው አንዴ ደስታ አንድ ሀዘን የሚያደርግባቸው የቸኮሉበት ሚንስ ነው ብዬ አስባለሁ። እና እኔ አንድ ነገር አምናለሁ ሄሉ። እሱ የማያምነኝ ከሆነ ከዚህ በኋላ ከእሱ ጋር መቀጠል አልፈልግም። የኔና የሱ ነገር እዚህ ጋር ማቆም አለበት የሚል መልእክት ብላለች ወይም አስተላልፋለች። እንግዲህ ሉሌና ር ማን ነው? ሉሌና ኪራም እንግዲህ ሁለቱን ለማስማማት ና እሷን እንትን ለማለት ሂደዋል። እንግዲህ ሄሉም እንደምታዩት በጣም ታማለች፣ በጣም አዝናለች በሱ የተነሳ እውነት። ብዙዎቻችሁን በኮሜንት ደግሞ ሲጀመር እሱ አይሆንሽም፣ ከዚህ በፊትም እሱ አንቺ ተንበርከሽ ይቅርታ ጠይቀሹ ነበር፣ ለዛ ነው እሱ የናቀሽ፣ ስለዚህ ራስሽን አስከብሪ። በጣም ብዙ ኮሜንቶች ናቸው ያሉት። እና ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ እንደተለመደው ማለት ነው ውዶቼ። እና ሄሉዬ እንግዲህ በጣም ደክሟታል፣ በቃት ሁሉም ነገር ስልችት ብሏታል ማለት ይቻላል ማለት ነው ውዶቼ። በጣም ከምላችሁ በላይ በጣም አዝናለች በጣም ነው ያዘነችሁ። በጣም ነው የተከፋችሁ። ይህም ነገር ሁሉ ደግሞ የሆነው በሉሌ ማ ነው ያ ምክንያት ነው። ሉልና እንግዲህ ኪራም እዚህ ጋር እሷ ለማንት ለማለት ለማጽናናት፣ ለማረጋጋት ካለችበት ስሜት እንድትወጣ ምናምን ለማድረግ እንግዲህ ቤት ድረስ መተው በቃ ያላቸውን ስሜታቸውን ገልጸዋል። ብዙም ደግሞ አስተያየት እየሰጣችኋት ያላችሁትም ሰዎች ደግሞ ከዚህ በፊትም ምንም ነገር እሱ ጥፋት ቢያጠፋ ተንበርከከሽ ይቅርታ ይጠየቅሽው አንቺ ነበርሽ። ስለዚህ ለዛ ነው የናቀሽ ለምን ራስሽን አታስከብሪም ሄሉ ያ ባይሆንሽም፣ የሚሉ ብዙ ኮሜንቶች እያየው ነው። በተለይ ኒንጃ፣ በተለይ ብዙዎቻችሁ ወደ እንዳልክ ለምን አትመለሽም? ለምን ያፈቅርሻል ይወድሻል ላንቺ ብሎ መስዋዕት እየከፈለ ነው ምናምን እያላችሁ በተለይ በሱ ላይ ነው እንትን እያላችሁ ያላችሁት፣ እውነትም ነው። በባለፈውም ተናግሬ የነበረ አንድ ሰው ጥፋት ካጠፋ ይቅርታ መጠየቅ ያለበት ጥፋት ያጠፋ ሰው ነው፣ በእያስባለው እና ግን እሷ ግን ችግር የለውም ከኔ ይቅር ብላ እሷ ነበረች የጠየቀችው። ለዛም ይመስለኛል እንግዲህ የናቃት ወይንም በትንሽ በትልቁ እየቀና። በነገራችን ላይ ያብኮ ቅናት ነው ያለበት፣ በጣም ድብን ያለ ቅናት አለበት። ቅናትና ይሄ ጥርጣሬና ቅናት ያለበት ፍቅር ትዳርም ቢሆን መቼ መጨረሻው አያምርም ማለት ነው ና መተማመን ተወደኛለሽች ታፈቅረኛለች ከኔ ውጭ አትሄድም ማንም ሰው ስለሷ ምንም ነገር ቢነግረኝ ስለሷ የሚያወሩትን መጥፎ ነገር መስማት የለብኝም ብሎ እራሱ ማሳመን አለበት ስለዚህ ለምንድን ነው ያብ እንደዚህ እያደረገች በህይወቷ የሚጫወትባት አንድ ጊዜ ይታረቃሉ ደስተኛ ይሆናሉ በቀጣይ ደግሞ ልቧን ሰብሮ ታስከፍቷት ይመጣል ማለት ነው ይሄ ነገር ደግሞ ያብዬ በጣም ከባድ ስህተት ነው የሰራው የተላከለት ሜሴጅ እንዳለ እና ያንን ሜሴጅ አይቶ ነው እንግዲህ እንደዛ የሆነው፣ እያለች ነው ያለችው። እንዴት ነው እሱ ካላመነኝ፣ እየተጠራጠረኝ ከእሱ ጋር መኖር አልፈልግም። ስለዚህ ሁሉ ነገር እሱ እስከሚያምንበት ድረስ እዛው ባለበት መቀመጥ ይችላል፣ አብረን መሆን አንችልም ብላለች። ያብ እንግዲህ ቤት ውስጥ ወጥቷል፣ ከቤት ወጥቶ ሂዷል። እውነት የተፈጠረው ነገር በጣም ከባድ ነው። እውነቱም ደግሞ ሀሳብ እየሰጣችሁ ኮሜንታተሮችም ደግሞ ትክክል ናቸው። እሷ በትንሽ በትልቁ በቃ ይቅርታ እያለችለት የሄደች ስለምትለጠፍበት ልቧን ያቀዋል ማለት ነው በኋላም ላይ የሆነ ጥፋት ባጠፋ መጥቼ ይቅርታ ብጠይቃት ይቅርታ ታደርግልኛለች ብሎ ስላሰበ ነው እንደዚህ በህይወቷ እየተጫወተባት ያለውና ከዚህ በኋላ ቢመለስ ራሱ በቀላሉ ይቅርታ ማድረግ የለባትም እኔም ደግሞ ሙሉ ለሙሉ ከህይወቷ እራሱ ብታስወጣው ብዬ አስባለሁ ማለት ነው በቃ ለምን ሰዎች የሆነ ነገር ሲነግሩት እየመጣ ከሷ ጋር የሚጣላ ከሆነ የሆነ ነገር አደረገች ሲሉት እያመነ እየመጣ ከሷ ጋር የሚጣላ ከሆነ ይች ልጅ ልቧን እየሰበረው ነው የሚሄደው ማለት ይቻላል። እውነት በጣም ነው የሚያሳዝነው።